ትምህርቱን የሚሰጡበት አማራጮች በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናቸው መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮችን አማርኛ ፊደላትን አጣምሮ ማንበብ የሚለውን ነው ይጀላችሁ የመጣው እሱንም አንዷ እንዳሳያችኋለሁ ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ዩት ይህንን ቪዲዮ በደንብ አድርጋችሁ እስከ መጨረሻው ካያችሁት በደንብ ይገባችኋል ማለት ነው። አማርኛ ማንበብ መችል ካለም ማንበብ ይችላል ማለት ነው። መጻፍ መችል ካለም መጻፍ ይችላል ማለት ነው። እንግዲህ ይህንን ቪዲዮ አንድ ወንድ አሳያችኋለሁ፣ ተከታተሉ። እንግዲህ ፊደላትን አጣምሮ ማንበብ ስንል የትኞቹን ፊደላቶች ነው? እነዚህ እነዚጋ ያሉትን ፊደላቶች አጣምሮ እንዴት ይነበባሉ? የሚለውን አሳያችኋለሁ ማለት ነው። እንግዲህ በመጀመሪያ ፊደላቶቹን አንድ በአንድ ቆጥርላችኋለሁ። ከዚያም በኋላ በእነዚህ ፊደላቶች አጣምረን ቃላትን እንመሰርታለን ማለት ነው። ስለዚህ አሁን አንድ በአንድ አሳያችኋለሁ። ተከታተሉኝ። ሀ ሀ መ ሰ ሰ ጠ፣ ጠ ጨ ጨ አሁን እነዚህ በአንድ አይነት ካለር የተጻፉትን በሙሉ አንብቤላችኋለሁ ማለት ነው። ቀጣይ ደግሞ እነዚህኞቹን ፊደላቶች አነብላችኋለሁ ገ ገ ይላል ማለት ነው። አሁን ደግሞ እነዚህን አንብላቸዋለሁ። ቀጣይ ደግሞ በቀይ ከለር የተጻፉትን አንብላቸዋለሁ ማለት ነው። ር ር ለ ለ ረ ረ ለ ለ ሰ ሰ ይላል ማለት ነው። እንግዲህ እነዚህን ፊደላቶች አንብብላችኋለሁ። ቀጣይ ደግሞ ከዚህ ከመጀመሪያው ጀምረን አጣምረን ስናነባቸው ምን አይነት ቃላት ይሰጡናል የሚለውን እናያለን ማለት ነው። እንግዲህ ቀጣይ እነዚህን ፊደላቶች አጣምረን ስናነባቸው ምን አይነት ቃላት እንደሚሰጡን እናያለን ማለት ነው። ሃ ሃ በአንድ ላይ ተጣምረው ሲጻፉ ከዚህ ጋር ምን ይላል? ሀገር ይላል ማለት ነው። ሀገር የሚል ቃል መስርተውልናል ማለት ነው። እነማናቸው ፊደላቶችን አጣምረን ስናነባቸው ወይም ደግሞ አገጣጥመን ስናነባቸው ሀገር የሚል ቃል መስርተውልናል ማለት ነው። እንግዲህ ፊደላቶችን አገጣጥመን ወይም ደግሞ አጣምረን በማንበብ ቃላትን ይመሰርቱልናል ማለት ነው። እንግዲህ ቀጣይ ደግሞ እነዚህ ተጣምረው ሲነበቡ የሰጡትን ቃላት እናያለን ማለት ነው። እዚህ ጋር የምታዩአቸው ቀ ቀ ቀ ቀ ቀ ቀ ቀ ቀ ቀ ቀ ቀ ቀ ለ ለ ይላል ማለት ነው። እንግዲህ እነዚህ ፊደላቶች ሲጣመሩ ቀጠለ የሚል ቃል መስርተውልናል ማለት ነው። ቀጠለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ እስኪ የቀጣዮቹን እናያቸው። ቀጣይ ደግሞ እነዚህኞቹ ምን አይነት ቃላት እንደሚሰጡ እናያለን ማለት ነው። እነዚህንም እስኪ እናያቸው በ ይላል ማለት ነው። እንግዲህ እነዚህ ፊደላቶች ደግሞ በአንድ ላይ ተገጣጥመው ሲነበቡ ቀበራ የሚል ቃል መስርተውልናል ማለት ነው። ቀበራ የሚል ቃል መስርተውልናል ማለት ነው። እንግዲህ በዚህ መሰረት ደግሞ የቀጣዮች ደግሞ ምን አይነት ቃላት እንደሚመሰረቱልን እስኪ እናያቸው። እንግዲህ ቀጣዮች ደግሞ የትኞቹ ናቸው? እነዚህኞቹ ናቸው። እነዚህን እስኪ አንድ በአንድ እናያቸው። ሰ ሰ ለ ይላል ማለት ነው። እንግዲህ እነዚህ ፊደላቶች ደግሞ አንድ ላይ ተጣምረው ሲነበቡ ሰቀለ የሚል ቃል መስርተውልናል ማለት ነው። ሰቀለ የሚል ቃል መስርተው ልናል ማለት ነው። እስኪ ደግሞ ቀጣዮችን እናያቸው። እንግዲህ እነዚህ ደግሞ በአንድ ላይ ተጣምሮ ሲነበቡ መነና የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣዮች ደግሞ ሰ ሰ ከ ከ ረ ረ እንግዲህ እነዚህ ደግሞ በአንድ ላይ ተጣምሮ ሲነበቡ ሰከረ የሚል ቃል መስርተውልናል ማለት ነው። ሰከረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነ ነ ይላል ማለት ነው። እንግዲህ እነዚህ ደግሞ በአንድ ላይ ተጠምሮ ሲነበቡ ጠገነ የሚል ቃል መስርተው ልናል ማለት ነው። ጠገነ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጨጨረረሰ ሰ ይላል ማለት ነው። እንግዲህ እነዚህ ፊደላቶች ደግሞ በአንድ ላይ ተጠምሮ ሲነበቡ ጨረሰ የሚል ቃል ወይም ደግሞ የሚል ትርጉም ይሰጡናል ማለት ነው። ስለዚህ ጨረሰ የሚል ቃል መስርተውልናል ማለት ነው። እንግዲህ በዛሬው ቪዲዮአችን ፊደላቶችን አጣምሮ ማንበብ የሚለውን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።